እስራኤል በዓለም ታዋቂ የሆነ አይረንዶም የሚባል በአየር ላይ የጦር መሳሪያዎችን የሚመክት ልዩ የመከላከያ ስርዓት አላት። ለዓመታት እስራኤል ከሄዝቦላ ከሁቲና ከሐማስ ራሷን ስትከላከል የኖረችው በዚህ ስርዓት በመተማመን ነው። ይህ ስርዓት በሌሎች አገራት የሚፈለግና የሚደነቅ ሲሆን እስራኤልም የዜጎቿን ደህንነት የተጠበቀ ነው በሚል እምነት በሌሎች አገራት ላይ ኢላማ ታደርግ ነበር። ነገር ግን ባለፈው አንድ ሳምንት ውስጥ የእስራኤል የመከላከያ ስርዓት ዝና ክፉኛ ተጎርቷል። የእስራኤል ሁኔታ አሁን በጣም የጠበበ ነው። ደህንነቱ የተጠበቀና የማይደፈር ተደርጎ ይቆጠር የነበረው አይረንዶም በኢራን የአጸፋ ምላሽ ላይ 100% ወይም 90% ትክክለኝነት ማሳየት አልቻለም። ይልቁንም 65% ብቻ ስኬታማ እየሆነ ነው። ቀናት እያለፉ ሲሄዱ የኢራን ጥቃቶች የበለጠ ስኬታማ እየሆኑ ሲሆን፣ የእስራኤል መከላከያዎች ደግሞ እየቀነሱ መጥተዋል። እስራኤል ከዚህ ግጭት በፊት ስሌቷን ተሳስታ ነበር። ጁን 13 ላይ እስራኤል ዶናልድ ትራምፕን ጨምሮ ሁሉም ሰው አስደንግጣ ነበር። በአንድ ሌሊት የኢራንን አየር ክልል በማውደም የአየር በላይነት ተቆጣጠረች። ይህም እንደ ትልቅ ስኬት ተቆጥሮ ነበር። ሩሲያ በሦስት ዓመታት ውስጥ በዩክሬን ላይ ያላደረገችውን እስራኤል በአንድ ሌሊት በኢራን ላይ ፈጸመችው። ከፍተኛ ወታደራዊ መሪዎቿ፣ ሳይንቲስቶቿ፣ የኑክሌር ተቋማትንና የሚሳኤል አስወንጫፊ መሣሪያዎችን መታች። ቢሆንም ኢራን የአጸፋ ምላሽ ሰጠች። እናም አሁን በአንዳንድ የቴል አቪቭ ክልሎች እና በጋዛ መካከል ያለው ልዩነት ለመለየት አስቸጋሪ ይሆናል። ምንም እንኳን የሳንስር ቁጥጥር ቢኖርም የነዳጅ ማጣሪያዎች፣ የወታደራዊ መረጃ ማዘዣ ማዕከላት እና የሳይንስ ተቋማት ኢላማ ተደርገው መመታታቸው ሪፖርቶች እየወጡ ነው። በዛሬ ዝግጅታችን እስራኤል በኢራን ሰማይ ላይ እንዴት የበላይነቷን እንዳስመሰከረች እና ኢራን እንዴት አጸፋ እየመለሰች እንደሆነ ኢራን ይህን ያህል ማዕቀብ እያለባት እንዴት እነዚህ መሳሪያዎች እንዳመረተች የእስራኤል አይረንዶም ለምን እንደተዳከመ እንደመጣና የአሜሪካን ጥቃትን እንመለከታለን። የመጀመሪያው ጉዳይ እስራኤል የኢራንን ሰማይ እንዴት በቀላሉ ተቆጣጠረች። ኢራን ከአሜሪካ ጋር በድርድር ላይ ስለነበረች የእስራኤል እርምጃ አልጠበቀችም ነበር። ምናልባትም እስራኤል የተቀናጀውን ጥቃቷን ለመፈጸም ይህን ጊዜ የመረጠችው ለዚህ ነው። በጁን 13 ምሽት ጥቃቱ የተፈጸመው በአየር ኃይል ነው። እስራኤል 600 የውጊያ አውሮፕላኖች እና ሰው አልባ ድሮኖች አሏት። እስራኤል ኤፍ35 ጀቶችን ወደፊት አሰለፈች። ኤፍ35 ጀቶችም ከምዕራብ ኢራን በኩል ገቡ። የመጀመሪያ ዓላማቸውም የራዳር ጣቢያዎችንና የማዘዣ ማዕከላት ነበሩ። ኤፍ35 የጦር ጀቶች በመሆናቸውም ራዳር ላይ የመታየት እድላቸው በጣም አነስተኛ ነው። በመቀጠልም የራዳር ጣቢያዎችን ከወደሙ በኋላ ኤፍ 15 እና ኤፍ 16 አውሮፕላኖች ተላኩ። እነዚህም አራተኛ ትውልድ አውሮፕላኖች ያለምንም ችግር ወደ ምዕራብ ኢራን ገቡ። የእስራኤል ሁለተኛ ግብ የኢራንን ባለስቲክ መሳሪያዎች የማከመቻ ቦታዎችና አስወንጫፊ ተሽከርካሪዎችን ኢላማ ማድረግ ነበር። በአንድ ሌሊትም አንድ ሶስተኛ የሚሆነውን ሚሳኤል አስወንጫፊዎችን ወዳጅ የኢራን አየር ኃይልን በማዕቀብ የተዳከመ ነው። ወደ 300 የሚጠጉ ያረጀ የጦር አውሮፕላኖች አሉት። እነዚህም ከእስራኤል ጋር የሚወዳደሩ አይደሉም። እስራኤል በሶሪያ የአየር ኃይል ላይ ባደረሰችው ጉዳት ምክንያት ከምዕራብ ኢራን በቀላሉ መግባት ችላለች። ስለዚህ እስራኤል የኢራንን ሰማይ መቆጣጠር ችላለች። ነገር ግን ከዚህ በኋላ ኢራን አጸፋው ምላሽ ሰጠች። ኢራን የአየር ኃይሏና መከላከያዋ ደካማ እንደሆነ ታውቅ ነበር። ስለዚህ በእስራኤል ወይም በአሜሪካ ኢላማ ከተደረገች እንዴት ምላሽ እንደምትሰጥ ከበፊቱ አቅዳለች። ኢራን ስልቷም በባላስቲክ መሳሪያዎች ላይ ኢንቨስት ማድረግ ነበር። ባላስቲክ ሚሳይሎች በጣም ፈጣኖች ሲሆኑ ሩቅ መጓዝ ይችላሉ። ከድምፅ ፍጥነት በአምስት ወይም ከስድስት ጥፍ ይጓዛሉ። ኢራን በዚህ ቴክኖሎጂ የአየር የበላይነቷን እያስመሰከረች ነው። ይህ ቴክኖሎጂ ቀላል አይደለም። ነገር ግን ቻይናና ሰሜን ኮሪያ ረድተዋታል። ዛሬ ኢራን በመካከለኛው ምስራቅ እጅግ በጣም የላቀ የባላስቲክ አቅም አላት። በአሁኑ ወቅት በእስራኤል ላይ እየተጠቀመችባቸው ያሉት ሻዋ ሃብ ስሪ ኢማድና ጋድር ዋና እንደርቴን የተባሉ 1500-2000 ኪሎ ሜትር ርቀት መጓዝ የሚችሉ ሚሳይሎች ናቸው። አይረን ዶም በእስራኤል ውስጥ ካለው የመከላከያ ስርዓት ጠንካራ የሚባል ሲሆን ከሱ በላይ የዳዊት ወንጭፍ አሮ የተባሉ ስርዓቶችም አሉ። የባሊስቲክ ሚሳይሎች ችግር ራዳር አንዴ ከያዛቸው የበረራ መንገዳቸውን ሊተነብይ የሚችል መሆኑ ነው። ኢራን ይህን ችግር ለመፍታት ሻሃብ ስሪድ ወደ ኢማድና ጋዳር አሻሽላለች። እነዚህ ሚሳይሎች ሜኖበብር ሪኢንትሪ ቬክል የተባለ ስርዓትን ይጠቀማሉ። ይህም ማለት ሚሳኤሎቹ ወደታች ሲወርቁ የበረራ አቅጣጫቸው በድንገት መለወጥ ይችላሉ። የዚግዛግ መንገድ በመያዝ የሚሳይል መከላከያዎችን ያታልላሉ። በደር ሚሳይል ደግሞ ወደታች ሲወርቅ ትናንሽ መሳሪያዎችን ወይም ሰብ ሚሽን መልቀቅ ይችላል። ይህም የመከላከያ ስርዓቱ የትኛውን ኢላማ ማድረግ እንዳለበት ግራ ይገባዋል። ኢራን ፋታ አንድ የተባለ ሃይፐርሶኒክ ሚሳይል እንዳላትም አሳውቃለች። ብዙ ተንታኞችም እንደሚሉት ኢራን በሺዎች የሚቆጠሩ ሚሳኤሎች አላት። አንድ ሚሳኤል ከ1 እስከ 2 ሚሊዮን ዶላር ሲፈጅ እሱን ለማስቋም የወጣ መከላከያ ወጪ ግን አምስት እስከ 10 ጥፍ ይበልጣል። እስራኤል ያን ያህል መከላከያ እንደሌላት ግልጽ እየሆነ መጥቷል። ኢራን በድሮን ምርቷ የተካነች ናት። የኢራን ሻህድ ድሮኖች በሩሲያ በዩክሬን ላይ ጥቅም ላይ ውለዋል። ኢራን በእስራኤል ላይ የመንጋ ስሌት ወይም ስዋርም ስትራቴጂ ለመጠቀም እየሞከረች ነው። ማለትም ብዙ ድሮኖች በአንድ ጊዜ በመላክ የእስራኤል መከላከያዎችን እንድታባክን ማስገደድ ነው። ይህ ከቀጠለ ለእስራኤል ፖለቲካ ኪሳራ ሊሆን ይችላል። የአየር ማረፊዎች፣ የነዳጅ ማጣሪዎች እና የዜጎቿን ደህንነት ካልጠበቀም በኢራን ላይ ያስመሰከረችው የአየር የበላይነት ጥቅሙ ምንድን ነው? የሚል ጥያቄ ይነሳል። በጁናያ ላይ መርሲክ የተባለ ትልቅ የባህር ትራንስፖርት ኩባንያ ከሃይፋ ወደብ የሚያደርገውን እንቅስቃሴ እንደሚያቆምም አስታውቋል። ኢራን ለአመታት ማዕቀብ ለምዳለች፣ መቋቋምን ትችላለች። እስራኤላውያን በባንከር ወይም የመሬት ውስጥ መጠለያ ውስጥ ለመኖር ይስማማሉ ወይ ነው ጥያቄው። ለዚህም ይመስላል እስራኤላውያን ሀገሪቱን እያለቀቁ እንደሆነ ዜኖች እየወጡ ያሉት። የእስራኤልና የኢራን ጦርነት በተያያዘ ትልቁ ጥያቄ አሜሪካ ከኢራን ጋር ጦርነት ጀምራለችው የሚለው ጥያቄ ይነሳል። የአሜሪካ ምክትል ፕሬዚዳንት ለዚህ ጥያቄ ሲመልሱ፣ አይ ከኢራን ጋር ጦርነት ውስጥ አይደለንም፣ ጦርነታችን ከኢራን የኒክሌር ፕሮግራም ጋር ነው ብለዋል። ነገር ግን ነገሮች ያናልቀላል አይመስሉም። ፕሬዝዳንት ትራምፕ በድንገት ያስተላለፉት መልእክት ብዙዎችን ግራ አጋብቷል። ትራምፕ በትዊተር ገጻቸው አገዛዝ ለውጥ የሚለውን ቃል በመጠቀም አሁን ያለውን የኢራን አገዛዝ ኢራንን እንደገና ታላቅ ማድረግ ካልቻለ ለምን የአገዛዝ ለውጥ አይኖርም ሲሉ ጽፈዋል። ይህ መግለጫ የወጣው ሌሎች የህዋታ ውስጥ ባለሥልጣናት አሜሪካ የምትፈልገው የኢራንን የኒውክለር ጦር መሳሪያ መገንባት ማቆም ብቻ እንደሆነ፣ የአገዛዝ ለውጥ ፍላጎት እንደሌላት ሲናገሩ ከዋሉ በኋላ ነው። በዚህ ጉዳይ ላይ የአሜሪካ ውጭ ጉዳይ ሚኒስትር የሆኑት ማርክ ሩቢዮ የተናገሩት ነገር አለ። ሩቢዮ እንዳሉት የአሜሪካ አገዛዝ ለውጥ የምትፈልግበት ብቸኛ ሁኔታ ኢራን የኒውኩለር ጦር መሳሪያ ለመስራት መሞከሯን ከቀጠለች ነው። እስኪ የተናገሩትን ጥቂት እንስማ። በመጨረሻ ኢራን የኒውኩለር ጦር መሳሪያ ባለቤት ለመሆን ከወሰነች የአሁኑ አገዛዝ ራሱን ለአደጋ እያጋለጠ ነው። የአገዛዙ ፍጻሜ ይሆናል። የምንቃወመው የኢራንን ህዝብ አይደለም። ባለፈው ምሽት ያጠቃነው የኢራንን ህዝብ ሳይሆን የኒኩሌር ተቋማትን ነው። ዓላማቸው በዓለም ላይ እንዳሉት የሰላማዊ ኒኩሌር ፕሮግራሞች ሳይሆን ተራራ ውስጥ ተደብቆ የሚሠራ ምስጢራዊ ፕሮግራም ከሆነ ችግራቸው ከእኛ ጋር ብቻ ሳይሆን ከሌሎች የዓለም አገራት ጋር ይቀጥላል ሲሉ ተናግረዋል። አሁን ደግሞ ከጥቃቱ በኋላ የኢራን ባለስልጣናት የሰጡትን መግለጫ እንመልከት። እነዚህ መግለጫዎችም ኢራን አሁን የኒኩሌር ጦር መሳሪያ ለመስራት የሚያስችል አቅም ሊኖራት እንደሚችል ፍንጭ ይሰጣሉ። የኢራኑ የበላይ መሪ አማካሪ እንደተናገሩት ኢራን ለኒኩሌር ጦር መሳሪያ የሚያስፈልጋት የተወሰነ የበለጸገ ዩራኒየም ከጥቃቱ በፊት ከቦታው መንቀሳቀስ ችላለች። ይህንንም የሚያጠናክር ከጥቂት ቀናት በፊት የወጣ የሳተላይት ምስል አለ። በፎርድ የኒኩሌር ማብለያ ጣቢያ አቅራቢያ በርካታ የጭነት መኪኖች ተሰልፈው ያሳያል። ምን እንደ ጫኑ ባይታወቅም የበለጸገ ዩራኒየም የማሸሽ ስራ ሊሆን እንደሚችልም ግምቶች አሉ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሀገሬ 60 የበለጸገውን የኢራን ዩራኒየም የት እንደተደበቀ የሚያሳይ አስገራሚ መረጃ አላት በማለት ሁኔታውን አጠናክሉታል። ይህ ማለት ኢራን የዩራኒየም ማበልፀጊያ ተቋማት ቢወድሙም በእጇ ባለው የበለጸገ ዩራኒየም ጥቂት የኒኩለር ቦምቦችን መስራት ትችላለች ማለት ነው። ከባዱ ስራ ዩራኒየም ማበልፀግ ሲሆን ጋሪው የቦምብ ግንባታ ሂደት በአንጻራዊነት ቀላል መሆኑ ነገሩን አስፈሪ ያደርገዋል። አሁን ደግሞ የአሜሪካ ጥቃት ምን ያህል ትክክለኛ እንደነበር የሚያሳዩ አስገራሚ የሳተላይት ምስሎች ይፋ ወጥተዋል። ፕሬዚዳንት ትራምፕ ጥቃቱ ታላቅ ብቃት የታየበት ትክክለኛ ከባድ ጉዳት ያደረሰ ነው ሲሉ ገልጾታል። ፎርድ የኒኩሌር ጣቢያ ላይ ይህ ምስል እንደሚያሳየው ከመሬት በታች የተገነባው የኒኩሌር ተቋም የአየር ማስተንፈሶች ወይም ቬንቲሌሽን ሲስተም ላይ ሶስት ምሽግ አፍራሽ ቦምቦች በትክክል አርፏል። የቢቱ ቦምብ ጣይ አውሮፕላኖችም ከ50 ሺህ ጫማ ከፍታ ላይ ሆነው ይህን ያህል ትክክለኛ ጥቃት ማድረሳቸው የአሜሪካ ወታደራዊ ቴክኖሎጂ አቅምን አሳይቷል። ነገር ግን በናታዝ የኒኩሌር ጣቢያ ላይ የደረሰ ጉዳት በግልጽ አይታየም። ባለሙያዎች ከሁለት እስከ አራት ቦምቦች የጣቢያውን የተወሰነ ክፍል መምታታቸው የሳተላይት ምስሎችን ተንትነው አረጋግጠዋል። የኢስፋሃን የኒውክሌር ጣቢያም፣ ይህ ጣቢያ የተመተው በቢቱ ቦምቦች ሳይሆን በአረብ ባህረ ሰላጤ ከነበረች የአሜሪካ የጦር ሰርጓጅ መርከብ በተተኮሱት ሀያ ቶማሃውክ ሚሳይሎች ነው። ከጥቃቱ በፊት የነበረው ምስል ላይ በእስራኤል ጥቃት የደረሰበት ጉዳት ይታያል። ከአሜሪካ ጥቃት በኋላ ግን አብዛኛው ሕንፃዎቹ ሙሉ በሙሉ የወደሙ መሆናቸው ምስሉ በግልጽ ሲያሳይ፣ ይህ ጣቢያ ከፍተኛ ጉዳትን አስተናግዷል። ለዚህም ምላሽ ለመስጠት የኢራን ፓርላማ የኦርሙዝን የባህር ወሽመጥ ለመዝጋት የሚያስችል ብር አጽድቋል። ይህ ወሽመጥ 20% የዓለም ነዳጅ ንግድ የሚተላለፍበት ቁልፍ ቦታ ነው። ቢዛጋ የዓለም ነዳጅ ዋጋ በእጅጉ ይጨምራል። ነገር ግን ለኢራን ራሶ ከባድ ውሳኔ ነው። ምክንያቱም ቻይናን ይጎዳል። ቻይና የኢራን የቅርብ አጋር ብትሆንም በዚህ ወሽመጥ ከፍተኛ መጠን ያለው ነዳጅ ታገኛለች። የነዳጅ ዋጋ መጨመር ቀድሞኑ በችግር ላይ ያለውን የቻይና ኢኮኖሚ ከፍተኛ ይጎዳል። ሩሲያን ይጠቅማል። ሩሲያ በበኩሏ የነዳጅ ዋጋ እንዲጨምር ትፈልጋለች። ይህም በዩክሬን ጦርነት የምታገኘውን ገቢ ይጨምርላታል። የኢራን ፓርላማ የኦርሙዝን የባህር ወሽመጥ ከዘጋ አሜሪካ የሳውዲ አረቢያ እና የኳታር የቅርብ ወዳጅ በሙና የንግድ መስመሩን ለማስከፈት ወታደራዊ እርምጃ ልትወስድ ትችላለችም ተብሏል። የውጭ ጉዳይ ሚኒስትር ሩቢዮ ስለዚህ ጉዳይ ሲናገሩ፣ ኢራን የኦርሙዝን ወሽመጥ ከዘጋች ራሷን የማጥፋት እርምጃ ነው የምትወስደው፣ መላው ዓለም በተለይ ቻይና በአንድነት ይቆማል ብለዋል።

የኢራን ኒኩሌር ማበልፀግ ግን ቀጥሏል፣ እንዲሁም አንዳንድ ሀገራት ለኢራን የኒኩሌር ጦር መሳሪያ በቀጥታ ለማቅረብ ዝግጁ ናቸው ብለዋል። ነገር ግን የአሜሪካ ምክትል ፕሬዚዳንት ጃዲ ባንስ ሲመልሱ፣ ይህ ሰው የሩሲያ መንግስትን የሚወክል አይመስለኝም። ሩሲያ ከእኛ ጋር ብዙ ልዩነት ቢኖራቸውም ኢራን የኒኩሌር ጦር መሳሪያ ባለቤት እንድትሆን እንደማትፈልግ በተደጋጋሚ ነግራናለች ብለዋል።

የለባትም ይላል። ይህ ማለት ሩሲያ ኢራንን መርዳት እንደሌለባት በስምምነቱ ላይ ተጽፏል ማለት ነው። ሩሲያ በዩክሬን ጦርነት ተወጠራ ባለችበት ሁኔታ ሌላ ግንባር መክፈት የምትፈልግም አይመስልም። ዛሬ ስለ ኢራንና ስለ እስራኤል ጦርነት፣ አሜሪካ ስለተሳተፈችበት የቢቱ ቦምብ ጥቃት የተመለከት ነው። ይህንን ይመስላል። አብረውን ስለነበሩ እናመሰግናለን።